ሰላም ሰላም ሰላም ውድ የማዘን ሊስንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰናል። ዛሬ የምንገኘው እንግዲህ ሰሚት ሳፋሪ አካባቢ የተገነባ እጅግ ዘመናዊ G+3 ቤት ይዘንላችሁ መተናል። 150 ካሬ ላይ ያረፈ በጣም ዘመናዊ ቤት ነው። እስከመጨረሻው ድረስ አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ጉብኝታችንን ከግቢው ስንጀምር ግቢው እንደምታዩት በጣም ሰፋ ያለ ተንጣለለ። መቶ ሰባ አምስት ካሬ ራሱ የማይመስል ግቢ ያለው ማለት ነው። በዛ በግራ በቀኝ በኩል ግሪነሪ አለ። እዚህ ጋር ደግሞ እስከ ሁለት መኪና ድረስ በደንብ በበቂ ሁኔታ መያዝ የሚችል ግቢ እናገኛለን ማለት ነው። እንግዲህ እንደምታዩት ይሄ ግቢ በደንብ ለራሱ ብሎ የሰራው አይነት ቤት ነው። ሴኩሪቲ ካሜራ ተገጥሞለታል። በየቦታው ሴኩሪቲ ካሜራ አለ። እንዲሁም ደግሞ የኤሌክትሪክ ቻርጅ ማድረግም ደግሞ በዚሁ እዚሁ የምናገኝበትን ገጥሞ ልናል ማለት ነው። ስለዚህ በደንብ የተሰራ ቤት ነው ማለት ነው። ወደ ውስጥ ገብተን እስቲ እንየው። ወደ ቤቱ ስንገባ ደግሞ እንደምታዩት ቀጥታ እንደገባ ኮሪደር እናገኛለን ማለት ነው። ስፔሶቹን ሰፓሬት ያደረገች ኮሪደር እናገኛለን። እዚህ ጋር ለኮመን ባዚ የሚሆን ሽንት ቤት አለ። ቀጣይ ደግሞ ወደ ላይኛው ፍሎር የሚወስደን ደረጃ እናገኛለን። ወደ ሳሎን መግባት ማስፈልግ ቀጥታው በደረጃ ወደ ላይ መሄድ እንችላለን ማለት ነው። እንደምታዩት ይህንን የሳሎን ኤሪያ እናገኛለን። እንግዲህ ይሄኛው እንደ ፋሚሊ ኤሪያ መጠቀም እንችላለን። ዋናው ሳሎን እና እንዲሁም ዳይኒንግ ኤሪያ ያለበት ከላይኛው ፍሎር ነው። ይሄኛው እንደ ፋሚሊ ኤሪያ ወይም እንደ ሁለተኛ ሳሎን መጠቀም የምንችል እጅግ እጅግ የሚያምር ሳሎን ነው የምናገኘው። ቀጥታ በዚህ ሳሎን ስናልፍ ይህንን በጣም ሰፊ ትራዲሽናል ኪችን እናገኛለን ማለት ነው። እዚህ ጋር የተለያዩ ስፓይስ ምግቦችን ማዘጋጀት የምንችልበት እንዲሁም ደግሞ ምጣድ ቢኖረን እንጀራ መጋገር የምንችልበት ቦታ፣ በጣም ሰፊ የሚያምር ትራዲሽናል ኪችን ቦታ እናገኛለን ማለት ነው። ቀጥታ በዚህ ስንወጣ ደግሞ የምናገኘው ምንድን ነው አንደኛው ወደ ላይ መውጣት ለማይችል ሰው ማረፊያ ክፍል የሚሆን እናገኛለን። ሌላው ደግሞ የውጭ ሽንት ቤትና እንዲሁም ላውንደሪ ቦታ ማድረግ የምንችልበትን ስፔስ እናገኛለን። ይሄ ቀጥታ ወደ ዋናው በር ይወስደናል ማለት ነው። ቀጥታ በዚህ ስንመለስ ወደ ላይኛው ፍሎር ሄደር እስኪ ምን አለ የሚለውን ነገር እናያለን። እሺ ተመልካቾቻችን፣ እንግዲህ ፈርስት ፍሎር ላይ ደርሰናል። ፈርስት ፍሎር ላይ የምናገኘው እንግዲህ ይህንን በጣም የተንጣለለ ዘመናዊ የሆነ ሳሎን ነው የምናገኘው ማለት ነው። በጣም ሰፊ ነው እንደምታዩት። ሲሊንጋዮቱም በደንብ ከፍ ያለ ነው። እንደምታዩት እንግዲህ የተጠቀሙት የላይቲንግ ፊክስቸሮችም እጅግ በጣም የሚያምርና ሞደርን የሆኑ ሉኮችን የሰጡት ላይቲንግ ፊክስቸሮች ተጠቅመዋል። እንዲሁም ደግሞ ጂፕሰም ወርኩ በጣም ነው የሚያምረው። የራሱን የቻለ ደግሞ ሰፋፊ የሆነ ባልካኒዎች አሉት እንደምታዩት እዚህ ጋር ወጥተን ሰፈሩን ማየት የምንችልበት እና ሰፊ የሆነ ነፋስ መቀበል የምንችልበት ባልኮኒዎች አሉት። ሶ ይህኛው ዋናው የሳሎን ኤሪያ ቢሆን እዚህ ጋር ደግሞ የዳይኒንግ ኤሪያችንን እዚህ ጋር ማድረግ እንችላለን። ይህም ለራሱ ባልኮኒ ያለው ቀጥታ ከዚህ ደግሞ ደምጣ ስፔስ ኮኔክሽኑን በጣም ነው የሚያምረው። ይህ በጣም ሰፊ ኦፕን ኪችን ወይም ሞደርን ኪችን እናገኛለን። እንደምታዩት እዚህም የተለያዩ ነገሮችን ኩክ ማድረግ እችላለን። ቁርስ ብንሰራ እዚህ መስራት እንችላለን። እንደምታዩት ወደዛ ስናይ ደግሞ የሚያምር ቪው ነው የሚኖረው። ስለዚህ የተጠቀሙት ከለር እና ማቴሪያል ሞደርን የሆነ በጣም ኳሊቲ ያለው ማቴሪያል ነው የተጠቀሙት። ቀጥታ በዚህ ስንወጣ ደግሞ ምን እናገኛለን የሚለውን እንግዲህ በዚህ ቀጥታ ስንወጣ እቺን ኮሪደር እናገኛለን። እቺ ኮሪደር ወደ መጀመሪያው የልጆች መኝታ ክፍል ትወስድናለች። እንደምታዩት በቂ የሆነ ብርሃን ያገኛል። በደንብ በቂ የሆነ የልጆች መኝታ ክፍል ነው። የራሱ የሆነ ሽንት ቤትና ሻወር አለው እንደምታዩት። አሁን ደግሞ ተመልካቾቻችን እንግዲህ ወደ ሁለተኛው ፍሎር ወተን እስኪ ምናለ የሚለውን ነገር እናያለን። ተከታተሉ። ሁለተኛው ፍሎር ላይ ስንመጣ እንደምታዩት ፊት ለፊት የምናገኘው ይህንን እጅግ የሚያምር የማስተር ቤድሩም እናገኛለን ማለት ነው። የተንጣለለ በጣም ሰፊ የሆነ ክፍሎቹን እንደምታያቸው መ አምስት ካሬ ላይ የተሰሩ አይመስሉም። በጣም ሰፋፊ ክፍሎች ነው የምናገኘው እንደምታዩት እዚህ ጋር በጣም ሰፊ የሆነ አልጋችን ማድረግ የምንችልበት ቦታ እናገኛለን። እንደምታዩት የተጠቀሙት አምፖልም ደግሞ እጅግ የሚያምርና የሚስብ ሞደርን አምፖል ተጠቅመዋል ማለት ነው። እዚህ ጋር ቅድም እንደነገርኳችሁ የትኛውን ቦታ ሴኩሪቲ ካሜራ አለ ብያቸዋለሁ። እዚህ ጋር በደንብ ኮንትሮል ማድረግ የምንችልበትን በተግባር የምናየው የሴኩሪቲ ካሜራ ነው። እንደምታዩት ይሄም ደግሞ በጣም ሰፋ ያለ ባልከኒ እናገኛለን ማለት ነው። እዚህ ጋር ንፋስ መቀበል የምንችልበት የባልከኒ ኤሪያ እናገኛለን። ቀጥታ በዚህ ስንመጣ ይህንን እጅግ ግዙፍ የሆነ ለሁለት ሰው በጣም በቂ የሆነ ዎኪንግ ክሎዜት እናገኛለን። በጣም ነው የሚያምረው። ለይቶቹ ተገጥሞለታል። እዚህ በደንብ ሰፊ የሆነ የዎኪንግ ክሎዜት ቦታ እናገኛለን። እንዲሁም ደግሞ በቃ ወንበሮች አሉ። እዚህ ጋር ቁጭ ብለን መቀየር የምንችልበት አክሰሳለን። ቀጥታ በዚህ ስንመጣ ማስተር ባዙ ነው ወይም ደግሞ ዋናውን የመታጠቢያ ክፍል እናገኛለን ማለት ነው። የቁም ሻወር አለው። እንደምታዩት በጣም ዘመናዊ የሆነ የቁም ሻወር ነው ያለው። የቤት ከሌላው ለየት ያለ ማቴሪያል ነው የተጠቀሙት በጣም የሚያምር ቁጭ ብለንም ቆመን መታጠብ የምንችልበት በጣም የሚያምር ስታንዲንግ ሻወር እናገኛለን ማለት ነው። ልክ ከዚህ እንደወጣን ደግሞ ሌላኛዋን የልጆች መኝታ ክፍል እናገኛለን። እንደምታዩት ይህም በጣም ጽድት ያለ ልጆች መኝታ ክፍል ነው። የራሱ የሆነ ቁምሳጥን ተገጥሞልታል። እንዲሁም ሰፊ ልክ እንደ ማስተር ቤድሩሙ ሰፊ የሆነ ባልከን ያለው እንዲሁም ደግሞ ሽንት ቤትና ሻወር ደግሞ በዚህ በኩል አክሰስ ማድረግ ይችላል ማለት ነው። ስለዚህ በደንብ ጽድት ተደርጎ የተሰራ ቤት ነው። እንግዲህ ተመለካቾቻችን እንደምታዩት ይሄኛው ሰፓሬት የሆነ ራሱን የቻለ ሌላ ክፍሎች እናገኛለን ማለት ነው። እዚህ ጋር ደግሞ ቅድም እንዳየነው አይነት እንደምታዩት በጣም ሰፋ ያለ የልጆች መኝታ ክፍል እናገኛለን። ይሄም ደግሞ በዚህ በወኪንግ በክሎዜቱ በኩል አልፈን ይሄንን የመሰለ የመታጠቢያ ክፍል የምናገኝበትን ቦታ እናገኛለን ማለት ነው። ስለዚህ በጣም የሚያምር ቤት ነው የሰሩት። ወደ ሰርድ ፍሎሩ ስንመጣ ደግሞ እንደ ሎቢ ኤሪያ እናገኛለን። የሎቢውንም ኤሪያ በእንደዚህ አይነት በሚያምር ሁኔታ አስቦታል ማለት ነው። ይህንን ቀጥታ በዚህ ስንገባ እንደምታዩት እጅግ የሚያምር የመኝታ ክፍል እናገኛለን ማለት ነው። በጣም የሚያምር ስፔሻል የሆነ የመኝታ ክፍል ነው። እንደምታዩት በጣም ሰፋ ያለ ነው። ሁለተኛ ደግሞ በጣም ሰፋ ያለ የራሱ የሆነ ባዝ አለው ማለት ነው። እንደምታዩት ሰፊ ነው። የስታንዲንግ ሻወር የተዘጋጀለት ዘመናዊ የሆነ ናቹራል ቬንትሌሽን ያለው በጣም የሚያምር ባዝ እናገኛለን ማለት ነው። ይህም ደግሞ የራሱ የሆነ ሰፊ የባልከኒ ቦታ ተዘጋጅቶለታል። ቀጥታ በዚህ ስንወጣ ደግሞ የምናገኘው እንደምታዩት ይህንን የመሰለ የቴራስ ቦታ ነው ማለት ነው። ስለዚህ እንደምታዩት እዚህ ጋር ፕሮግራም ቢኖርብን ማዘጋጀት እንችላለን። የተለያዩ ትንንሽ ልደቶች እዚህ ጋር ማዘጋጀት የምንችልበት ቦታ ነው። ከተማውንም እንደምታዩት በጣም በእንደዚህ አይነት መልኩ የምናየው እጅግ የሚያምር የቴራስ ቦታ እናገኛለን ማለት ነው። እሺ ተመልካቾቻችን እንግዲህ በዚህ ሰፓሬት የሆነው የቅድሙ ያልኳችሁ ይሄኛው ክፍል እዚህ ጋር ተጨማሪ ሌላ ክፍል አለ። በዚህም በኩል ደግሞ ተጨማሪ ለዚህ ፍሎር ሌሎች ሁለት ክፍሎች አሉ። ይሄ ደግሞ ኮመን ባዝ ይጠቀማሉ ማለት ነው። ስለዚህ ተመልካቾቻችን እንግዲህ ቤቱ ይሄንን ይመስል ነበር። ተመልካቾቻችን እንግዲህ ዛሬ ያያችሁ ቤት ይህንን ይመስል ነበረ። እንደ ወደዳችሁ ተስፋ እናደርጋለን። ይህ ቤት የሚገኘው ሰሚት ሳፋሪ አካባቢ ነው። ኮምፓውንድ የሆነ ሰፈር ውስጥ ነው የምታገኙት። ሶ ይህንን ቤት ማየት መገብየት ከፈለጋችሁ ስክሩ ላይ በምታዩት ስልክ ደውሉልን። የዚህ ቤት ዋጋ እንግዲህ 65 ሚሊዮን ነው፣ ድርድር አለው። ሶ መልታችሁ መደራደርና ማየት ትችላላችሁ። በቀጣይ ሳምንት እስከምንገናኝ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ።